ደም ማለት በሰውነት ውስጥ የሚዘዋወር ፈሳሽ ሲሆን ምግብንና ኦክስጅን ወደ ተለያየ የሰውነት ክፍል እንዲመላለስ የሚረዳ በሽታን የሚከላከልና በቀላሉ ፈሶ እንዳያልቅ እንዲረጋ የሚያደርግ ነው። እኔ ዶክተር ሃና በየነ ባላለሁ ይህንን ለምትመለከቱት የጤና መንገድና ህክምና ወይም ወይ ኦፈልስኤን ትሪትመንት ይባላል። ደም በሶስት ክፍል ይከፈላል። ይኸውም ቀይ የደም ሴል ወይም ሬድ ብለድ ሴል ነጭ የደም ሴል ወይም ዋይት ብለድ ሴል፣ ደም የሚያረጋው ወይም ፕላተሌት በመባል ይታወቃሉ። ደም ማነስ ማለት ቀይ ደም ሴል፣ ነጭ የደም ሴል፣ ደምን የሚያረጋ ፕላተሌት የሁሉም መጠን ማነስ ማለት ሳይሆን ከእነዚህ ውስጥ የቀይ ደም ህዋስ ወይም የቀይ ደም ሴል መጠን ማነስ ነው። የቀይ ደም ሴል መጠን ማነስ ወይም በቀይ ደም ህዋስ ውስጥ የሚገኝ ኦክስጅንን ከቦታ ወደ ቦታ የሚያዘዋውረው ሄሞግሎቢን ሲቀንስ ወይ ደግሞ የቀየ ደም ህዋስ አፈጣጠሩ ወይም ቅርጹ ሲበላሽ በቂ ኦክስጅን ወደ ሰውነት ክፍል መድረስ ሳይችል ሲቀር የደም ማነስ በሽታ ይፈጠራል። ሄሞግሎቢን ማለት በቀየ ደም ህዋስ ውስጥ የሚገኝ ኦክስጅንን የሚሸከም ፕሮቲን ማለት ነው። ከአራት መቶ በላይ የደም ማነስ አይነቶች አሉ። ከነዚህም ዋና ዋናዎቹ በመጀመሪያ በደም መፍሰስ ምክንያት የሚከሰት የደም ማነስ አይነት በደም መፍሰስ ምክንያት የሚከሰተው የደም ማነስ አይነት የሚመጣው በመኪና አደጋ ወይ ደግሞ በከባድ አደጋ ደም መፍሰስ ሲፈጠር፣ በወር አበባ ጊዜ ከፍተኛ የደም መውረድ ሲኖር፣ የኪንታሩት በሽታ፣ የጨጓራ ቁስለት፣ ካንሰር፣ መውለድ ሲኖር ደም ከሰውነት ውስጥ እንዲወጣ የብረት መጠን እንዲቀንስ የደም ማነስ እንዲፈጠር ያደርጋል። በሁለተኛ ደረጃ በቀይ የደም ሴሎች ውድመት ምክንያት የሚመጣ የደም ማነስ ሄሞላይቲክ አኒሚያ ይባላል። ይህ አይነቱ የደም ማነስ የቀይ የደም ህዋስ ሲወድም፣ ሲጠፋ፣ ሲሰባበር የሚፈጠር የደም ማነስ አይነት ሲሆን ይህ የሚፈጠረው በደም ህዋሶቹ ላይ እና በደም ስር የደም ዝውውር ውጥረት ሲኖር ውጥረቱን መቋቋም ያቅታውና ይፈነዳል። ይህ ደግሞ የደም ማነስ እንዲፈጠር ያደርጋል። ጤነኛ የደም ህዋስ በየ120 ቀን ልዩነት እየሞተ በሌላ የደም ህዋስ ይተካል። ሄሞላይቲክ አኒሚያ ሲኖር 120 ቀን ሳይደርስ የቀይ ደም ህዋስ በመግደል የደም ህዋሶቹ እንዳያድጉ አድርጎ የደም ማነስ እንዲፈጠር ያደርጋል። ሄሞላይቲክ አኒሚያ የሚመጣው በኢንፌክሽን፣ የተለያዩ መድኃኒቶችን አብዝቶ በመውሰድ እና በሌሎችም። በሶስተኛ ደረጃ የቀይ ደም ህዋሶች ምርት መቀነስ ወይም የቀይ ደም ህዋሶች ቅርጻቸው መቀየር ለምሳሌ ሲክል ሴላኒሚያ ይህ አይነቱ የደም ማነስ የሚመጣው የቀይ ደም ህዋስ ቅርጹ ከጤነኛው ለየት በማለቱ መሸከም የሚገባ የኦክስጅን መጠን እንዲቀንስ ያደርገዋል። ሲክል ሴላኒሚያ የደም ህዋሱ ግማሽ ጨረቃ ወይም የማጭድ መልክ ሲይዝ፣ ጤነኛው የቀይ ደም ህዋስ ደግሞ ክብ ወይም ኦቫል ነው። የደም ህዋስ ክብ ሲሆን በቂ ኦክስጅን እንዲይዝ ያደርጋል። ከቅርጹ ውጪ ሲሆን ደግሞ አነስተኛ ኦክስጅን በመያዝ ወደ ተለያየ የሰውነት ክፍል መድረስ የሚገባው ደም እንዳይደርስ ያደርገዋል። በተጨማሪ በደም ቱቦ ሲተላለፍ ቅርጹ ትክክል ስላልሆነ በደም ቱቦ ውስጥ የመቀርቀር ባህሪ ያመጣና ኦክስጅን ወደ ተለያየ የሰውነት ክፍል እንዳይደርስ ያደርጋል። ሌላው ደግሞ ታላሲሚያ የቀይ የደም ህዋሱ ልክ እንደ ሲክል ሴላኒሚያ ቅርጹ የተቀየረ ሲሆን ይህ ደግሞ ሾጠጥ ያለና ረዘም በማለት ከጤነኛው የደም ህዋስ ለየት ያለ ስለሆነ በቂ ኦክሲጅን ሰውነት እንዳያገኝ በማድረግ ለደም ማነስ እንዲጋለጥ ያደርጋል። በተጨማሪ የደም ህዋሱ ማቹር ወይንም ብቁ ስላልሆነ ኦክሲጅን መያዝ ስለማይችል የደም ማነስ እንዲከሰት ያደርጋል። በአራተኛ ደረጃ በብረት ወይም በአይረን ንጥረት ምክንያት የሚመጣ የደም ማነስ የብረት ወይም የአይረን እጥረት ሲኖር ባልተለመደ ሁኔታ በተለይ ነፍሰ ጡሮች ላይ ቆሻሻ፣ ወረቀት፣ አፈር ለመመገብ ፍላጎት ይኖራል። በአጥንት ውስጥ ቦማሩ ወይም መቅኔ ሄሞግሎቢንን ለመስራት አይረን ወይም ብረት ይፈልጋል። አይረን በበቂ ሁኔታ ሲኖር ሄሞግሎቢን በበቂ ሁኔታ መመረት ይችላል። አይረን ወይም ብረት እጥረት ሲኖር ሄሞግሎቢን በበቂ ሁኔታ መመረስ ስለማይችል በደም ውስጥ የሄሞግሎቢን እጥረት እንዲፈጠር ያደርገዋል። ይህ ደግሞ ኦክሲጅን በደም ውስጥ በበቂ ሁኔታ እንዳይዘዋወር በማድረግ የደም ማነስ እንዲፈጠር ያደርጋል። የብረት ወይም የአይረን እጥረት ከሚያመጡት መካከል ብረት የሌላቸውን ምግቦች መመገብ፣ እርግዝናና ማጥባት፣ በወር አበባ ወቅት በተደጋጋሚ ደም መለገስ አይረን እንዲቀንስ ያደርጋል። በአምስተኛ ደረጃ አፕላስቲክ አኒሚያ። አፕላስቲክ አኒሚያ ከቤተሰብ የሚወረስ የደም ማነስ አይነት ሲሆን ቤተሰብ ላይ የመቅኒ ወይም ቦን ማሮ ችግር ሲደርስ ቀይ የደም ህዋስ ምርቱ ትንሽ በመሆን የደም ማነስ ወደ ልጅ ይተላለፋል። አፕላስቲክ አኒሚያ ከቤተሰብ ከሚተላለፈው ይበልጥ ከአኗኗር ዘይቤ የሚመጣው በጣም የተለመደ ነው። በስድስተኛ ደረጃ ፐርኒሺየስ አኒሚያ ወይም ሜጋሎብላስቲክ አኒሚያ። ይህ አይነቱ የደም ማነስ በቫይታሚን ቢ12 ወይም በቫይታሚን ቢ9 እጥረት የሚመጣ የደም ማነስ አይነት ሲሆን ምልክቱም በእጅ በእግር ላይ እንደ መርፌ ያለ የእውጋት ስሜት መሰማት፣ የመዳሰስ ስሜት ማጣት፣ መንቀጥቀጥ፣ መራመድ መቸገር፣ አስተሳሰብ ለውጥ መኖር፣ ለነገሮች ትኩረት አለመስጠት ዋና ዋና ምልክቶቹ ናቸው። የደም ማነስ አጠቃላይ ምልክቶቹ በመጀመሪያ መግለጽ የማይቻል የድካም ስሜት መኖር። የድካም ስሜት የሚፈጠረው በደም ትቦ ውስጥ የሚተላለፈው ደም በቂ ኦክስጅን ይዞ ስለማይተላለፍ ሰውነት መድረስ የሚገባው ኦክስጅን ስለሚያጥረው በኦክስጅን ምክንያት ወደ ኃይል መቀየር የሚገባው ስለማይቀየር ኃይል በማጣት የድካም ስሜት እንዲፈጠር ያደርጋል። በሁለተኛ ደረጃ ያልተለመደ ፈጣን የልብ ምት መኖር የተለመደ የልብ ምት በደቂቃ ከ60 እስከ 80 ሲደርስ በእንቅስቃሴ ጊዜ ከ90 እስከ 100 ይደርሳል። የደም ማነት ሲኖር በትንሽ እንቅስቃሴ በደቂቃ ከ110 በላይ በመምታት የልብ ምቱ ያልተለመደ እንዲሆን ያደርገዋል። ይህ የሚሆነው ልባችን ወደ ተለያየ ክፍል ደምን ሲያስተላልፍ በሚለቀቀው የደም መጠን ውስጥ በቂ ኦክስጅን ስለማይኖር ለሰውነት የሚያስፈልገውን የኦክስጅን ፍላጎት ጥያቄን ለማሟላት በከፍተኛ ሁኔታ ልብ በመምታት የልብ ምቱን የማንቆጣጠረው ይሆንና ይዛባል። በሦስተኛ ደረጃ የእጅና የእግር ጣት በጣም መቀዝቀዝ፣ የደም ማነስ ሲኖር በቂ ኦክስጅን ከልብ የሚርቁ ብልቶች ላይ ስለማይደርስ ወደ ኃይልና ወደ ሙቀት መቀየር የሚገባው ምግብ ስለማይቀየር የእጅም ሆነ የእግር ጣት በጣም የቀዘቀዘ ይሆናል። በአራተኛ ደረጃ ራስ ማዞር፣ ፌንት መስራት፣ ትኩረት ማጣት። አእምሮ ወደ ተለያየ ክፍል መልእክት በመላክ በትክክል ስራ እንዲሰራ በቂ ኦክሲጅን ይፈልጋል። በቂ ኦክሲጅን በሌለበት አእምሮ ኃይል ያጣና ስራውን በአግባቡ መስራት እንዳይችል በማድረግ የራስ ማዞር፣ ፌንት መስራት፣ የሰውነት ባላንስ አለመጠበቅ፣ ትኩረት አለመስጠት፣ የመዳሰስ ስሜት ማጣትና የመሳሰሉት ምልክቶች እንዲፈጠሩ ያደርጋል። በአምስተኛ ደረጃ ከባድ የሆነ ራስ ምታት አእምሮ በቂ ኦክሲጅን ማግኘት ካልቻለ ወደ አእምሮ ደምን የሚያስተላልፈው የደም ቱቦ ያጠረውን ኦክሲጅንን ለማስተካከል የደምን ቱቦ በማስፋት የጭንቅላት ግፊት እንዲቀንስ ብሎም ከባድ የራስ ምታት እንዲፈጠር ያደርጋል። ይህ አይነት የራስ ምታት የፊት መክበድና የተሰራጨ አይነት ምታት ሲሆን ማስታገሻ ቢወሰድ እንኳን ማስታገሻው ለተወሰነ ደቂቃ ሰርቶ በኋላም የሚመለስ የራስ ምታት አይነት ነው። ስድስተኛ የትንፋሽ ማጠር፣ ሳምባ እንደፈለገ እንዲኮማተርና እንዲዘረጋ በቂ ኦክሲጅን መግባትና መውጣት ይፈልጋል። ሳምባ በቂ ኦክሲጅን ማግኘት ካልቻለ ኦክሲጅንን ለማግኘት ባለ ጥረት ውስጥ ትንፋሽ እጥረት ይፈጠራል። ሰባተኛ የቆዳ መገርጣት፣ ቆዳ ከለሩን ጠብቆ እንዲቀጥል ሜላኒን የተባለው የቆዳ ቀለም መመረት እንዲሁም ሜላኒን እንዲመረት ሜላኖሳይት የሚባለው የቆዳ ቀለም አምራች በቂ ደምና ኦክሲጂን ማግኘት አለበት። የደም ማነስ ሲኖር ሜላኖሳይት ኦክሲጂን በበቂ ሁኔታ ስለማይደርሰው ቆዳ ከለሩን ያጣና ይገረጣል። በስምንተኛ ደረጃ የእግርና የመገጣጠሚያ ህመም። በደም ውስጥ የተወሰነ የብረት መጠን እጥረት ሲኖር በመገጣጠሚያ በየትኛውም የአጥንት ክፍል ህመም አይፈጠርም። ነገር ግን የብረት መጠን እጥረት ከፍተኛ ከሆነ ሄሞግሎቢን በበቂ ሁኔታ ስለማይመረት በደም ውስጥ የሚገኘው ኦክስጅን የሚጣመረውን ሄሞግሎቢን ስለማያገኝ ኦክስጅን ወደ መገጣጠሚያም ሆነ ወደ እግር ስለማይደርስ የእግርም ሆነ የመገጣጠሚያ ህመም ይፈጠራል። በዘጠነኛ ደረጃ የፀጉር መርገፍ፣ ጣዕም መለየት መቸገር፣ ጆሮ ውስጥ ጩኸት መስማት በደም ውስጥ የኦክሲጅን እጥረት እንዳለ ያሳያል። ከምልክቶቹ ባሻገር በጤና ተቋም የደም ማነስ እንዳለ የሚታወቀው ደም በመስጠት የሄሞግሎቢን መጠን፣ የሄማቶክራይት መጠን፣ ቦንማሮ ወይም የአጥንት ምርመራ ካስፈለገ ደግሞ በአልትራ ሳውንድ በመታየት ደም ማነስ እንዳለና እንደሌለ መለየት ይቻላል። የደም ማነስ ህክምና እንደ መነሻው ይወሰናል። የደም ማነስ የመጣው በብረት እጥረት ከሆነ ብረትን የሚተኩ አትክልት፣ ፍራፍሬ፣ ጥራጥሬን በመውሰድ ብረት ከምግብ እንዲገኝ በማድረግ የደማነስን ማስተካከል ይቻላል። ከአትክልት ቫይታሚን ሲ የሚይዙና ብረት በሰውነት ውስጥ እንዲመጠጥ ወይም አብዞርብ እንዲያደርግ የሚያደርጉ ለምሳሌ ብርቱካን፣ ሙዝ፣ ቲማቲም፣ እንጆሪ፣ አፕሪኮት፣ ቀይ ስር እና የመሳሰሉት በብረት የበለጸጉ ምግቦች ደግሞ ቀይ ስጋ የአሳማ ስጋ፣ እንቁላል፣ ባቄላ፣ ሽምብራ፣ አኩሪ አተር፣ ተልባ፣ እስፒናች፣ ሰላጣ፣ የስንዴ ዳቦ፣ ፓስታ፣ ሩዝ፣ ፐርስሊ፣ ድንብላል፣ ለውዝ፣ የዱባ ፍሬ፣ ቴምርን በመመገብ የብረት መጠንን ከፍ እንዲልና በቂ ሄሞግሎቢን እንዲመረት የደም ማነስ እንዲወገድ ያደርጋል። በአታክልትና በብረት በበለጸጉ ምግቦች የደም ማነስ መወገድ ካልቻለ በጤና ተቋም በእንክብል መልክ የሚዘጋጅ ብረትን የሚተካ ፌረስ ግሉኮኔት ወይም ፌረስ ሰልፌትን በመውሰድ ጤናማ የቀይ የደም ህዋስ እንዲኖር፣ ኦክሲጅን በተገቢ ሁኔታ እንዲዘዋወር ያደርጋል። ፌረስ ግሉኮኔት ወይም ፌረስ ሰልፌት በብዛት የሚሰጠው ለነፍሰ ጡር ሴቶች፣ ጡት ለሚያጠቡ፣ በወር አበባ ጊዜ ከፍተኛ ደም ለሚፈሳቸው እና የወር አበባ ለሚዛባባቸው ሰዎች ነው። በሁለተኛ ደረጃ በቫይታሚን እጥረት ምክንያት የመጣ የደማነስ ደግሞ ሳያኖ ኮባላሚን የሚባል በሚታኘክ በፈሳሽ በቆዳ ስር የሚሰጥ ሲሆን በመርፌ መልክ የተዘጋጀ ደግሞ ሜታይል ኮባላሚን ወይም ሳያኖ ኮባላሚን ለፐርኒሽየስ ወይም ሜጋሎፕላስቲክ አኒሚያ ለሚባለው ለደማነስ የተዘጋጀ ነው። ሶስተኛ ስር በሰደደ ህመም ለምሳሌ በኩላሊት በሽታ ምክንያት የመጣ የደማነስ ደግሞ ኢሪትሮፖይቲን ወይም ዳርፔንቲን የሚባል ሆርሞን ይሰጣል። ይህ የሚሆነው ስር በሰደደ ኩላሊት ህመም አማካኝነት አጥንት ኢሪትሮፖይቲን የሚባለውን ሆርሞን ማግኘት ስለማይችል ደም መመረት አይችልም። ስለሆነም ደም እንዲመረት ሴንቴቲክ የሆነ ሆርሞን በመስጠት ጤናማ የቀይ ደም ሴር እንዲመረትና ኦክስጅን በተገቢ ሁኔታ እንዲዘዋወር ይረዳል። በአራተኛ ደረጃ አፕላስቲካኒሚያ ወይም ይህ አይነት የደም ማነስ ከሆነ በደም ልገሳ የቀይ የደም ሴሎችን ቁጥር መጨመር ወይ ደግሞ ከአጥንት መሳሳትና ከመቅኔ ማለቅ የተነሳ የሚመጣ በሽታ ስለሆነ የመቅኔ ንቅለ ተከላ ማድረግ። በአምስተኛ ደረጃ ሄሞላይቲክ አኒሚያ የደም ማነስ አይነት ሲሆን መንስኤውን በማስወገድ ደምን የሚሸከሙ የደም ስሮች እንዳይፈነዱ መርዳት ይቻላል። ለምሳሌ በኢንፌክሽን ከሆነ የደም ማነሱ የመጣው አንቲባዮቲክ በመውሰድ ማስወገድ ይቻላል። ተጨማሪ ችግሩ የመጣው መድኃኒት በብዛት በመውሰድ ከሆነ መድኃኒት በመቀነስ የደም ማነስን መቀነስ ይቻላል። በስድስተኛ ደረጃ በሲክል ሴል ምክንያት የደም ማነስ ከመጣ የቀይ ደም ህዋሱ ቅርጽ ከተለመደው ክብ ከሆነው ቅርጽ ወደ ማጭድ ቅርጽ ለወጥ ያለ ስለሆነ በቂ ኦክስጅን በሰውነት እንዳይደርስ ያደርጋል። ስለሆነም ለዚህ መፍትሄው ህመምን የሚያስታግሱ መድኃኒቶች በአፍና በደም ስር የሚወሰዱ ፈሳሾችና ቀጥታ ኦክሲጅንን በመውሰድ ህክምናውን ማድረግ ይቻላል። በመጨረሻም ደም በአደጋ ጊዜ ሲፈስ ፈሶ ከማለቁ በፊት የመጀመሪያ እርዳታ ደሙን በሚፈስበት ቦታ በጨርቅ ማሰር የደም ማነስን መከላከል ነው። እንግዲህ ለዛሬ ላችሁ የቀረብኩት ሀሳብ ይህንን ይመስል ነበር። አስተማሪ ይሆናል ብዬ አስባለሁ። ሀሳብ፣ ጥያቄ አስተያየት ካላችሁ በሐሳብ መስጫ ሳጥን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።